ከአለርት ሆስፒታል ግቢ ውስጥ የስርቆት ወንጀል የፈጸመ ተከሳሽ በአምስት አመት ጽኑ እስራት ተቀጣ ረዳት ሳጅን ሳምሶን ሰለሞን ዘግቦታል ረዳት ሳጅን ፍጹም በቀለ ዝርዝሩን ያቀርበዋል የወንጀል ድርጊቱ የተፈጸመው በኮልፌ ቀራኔው ክፍለ ከተማ ወረዳ አንድ አላርት ሆስፒታል ግቢ ውስጥ ነው። ተከሳሽ አቡሽ ሰለሞን አላርት ሆስፒታል ግቢ ውስጥ የሐኪሞች መኖሪያ ቤት መስኮትን ሰብሮ በመግባት የተለያዩ ስልኮችን ሰርቆ ሊወጣ ሲሞክር እጅ ከፍንጅ መያዙን በኮልፌ ቀራኔው ክፍለ ከተማ ፖሊስ መምሪያ የጅማ በራ አካባቢ ፖሊስ ጣቢያ የወንጀል ምርመራ ማስተባበሪያ ኃላፊ ኢንስፔክተር ብሩክ አስራት ገልጸዋል። ከሌሊቱ ሰባት ሰዓት አካባቢ በሚሆንበት ሰዓት ላይ ይህ ተጠርጣሪ ቀደም ሲል በዚሁ አለርት ሆስፒታል ውስጥ በጥበቃ ሰራተኝነት ይሰራ የነበረ ነው። እዛ አካባቢ ላይ ደግሞ ዶክተሮች የሚኖሩበት መኖሪያ አካባቢ አለ። ያን መኖሪያ አካባቢ ላይ ያው ስለሚያውቀው እዛ በሚሰራበት ሁኔታ ባጠናው መሰረት ይህ ተጠርጣሪ ከላይ በተጠቀሰውን በገለጽኩት ቀን ላይ ሌሊት ላይ የዶክተሮች መኖሪያ ቤት ገብቶ ያው ተንሸራታች መስኮቶች አሉ። እነሱን በማንሸራተት ወደ ቤት ከገባ በኋላ ሁለት ሳምሰንግ ሞባይሎች እና አንድ በተን ሞባይል ይወስዳል። የተጠርጣሪ ንብረቱን ከወሰደ በኋላ ያው ሲደረስበት፣ ንብረቶቹን እንደያዘ እዛው አካባቢ ላይ በነበረ ሮቶ ውስጥ በመግባት ይደበቃል። ያው ሞባይሎቹንም እዛው ደብቆ እዛው እጅ ከፍንጅ ልያዝ ችሏል። በሰበሰቡ ነው ማስረጃ ልክ አቃቢ ህግ አስመስክሮበት ተጠርጣሪው ፍርድ ቤቱ የዋስትና መብት ፈቅዶለት በአርባ ሺህ ብር ዋስትና ከወጣ በኋላ ይህንን ጉዳይ ባለመከታተሉ ፍርድ ቤቱ ተጠርጣሪው በሌለበት ቅጣት እንዲወሰንበት ብይን ሰጥቷል። የተከሳሽን ጉዳይ ሲመለከት የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ ወንጀል ችሎት ሌሎችን ያስጠነቅቃል፣ ግለሰቡን ያስተምራል በማለት በአምስት ዓመት ጽኑ እስራት እንዲቀጣ ወስኖበታል። ተቋማት በቂ ጥበቃ በማድረግ መሰል ወንጀሎችን መከላከል ይገባቸዋል ያሉት ኢንስፔክተር ብሩክ አስራት ህብረተሰቡ ለፖሊስ የሚሰጠውን ጥቆማና እገዛ አጠናክሮ መቀጠል አለበት ሲሉ መልእክታቸውን አስተላልፈዋል።